አዎ እኛ ዲቻዎች ነን፣ ታታሪዎቹ የጦና ነቦች። እለት ተእለት መስራት፣ መታተር፣ ለድል መዋደቅ፣ በአንድነት ማመን፣ በጥበብ ማጌጥ፣ እነዚህ የኛ ምልክቶች ናቸው ይላሉ። አዎ እውነት ነው። ምስጋና ለወላይታ ዲቻ ደጋፊዎች ይግባና፣ የደበዘዘውን የኢትዮጵያ እግር ኳስ ወደ ድምቀት ለመለሳችሁልን እናንተ ዲቻዎች፣ መገፋትን፣ መገለልን ወደ ጎን ትታችሁ የሀገራችንን እግር ኳስ መለስ ብለን እንድንከታተል ስላረጋችሁ እናመሰግናለን። ጨለማንሳ ሳይበግራችሁ 320 ኪሎ ሜትርን ተጉዛችሁ የእግር ኳስ ፍቅርን ላሳያችሁን ክብር ይገባችኋል። ለአገር ቤት ዋንጫ በፈጣሪ ደጅ ወድቆ መማፀን አይምሮ ላይ መጥቶ አያቅም። ያውም ለኢትዮጵያ እግር ኳስ ብቻ በአንድ ሌሊት ወደ አገሬ ተመልሼ የአገሬን እግር ኳስ እንድከታተል ስላደረጋችሁኝ አመሰግናለሁ። ግን ምን ዋጋ አለው ብመለስስ ወደ ሜዳ ካልገባው ምን ጥቅም? እናንተ ለኢትዮጵያ እግር ኳስ ልዩ ምልክቶች ናችሁ። ደማቆቹ የወላይታ ዲቻ ደግሞ ደጋፊዎች ላመሰግናችሁ ወዳለው። አድማጮች ሼር ሼር አድርጉላቸው። ለነዚህ ሕፃን አዋቂ ሳይሉ አገራቸው ሊደግፉ ከወላይታ ሸገር በጨለማ ለገቡት ምስጋና ይገባቸዋል።